እሷ እርጉዝ ናት። እርጉዝ ከሆነች ድረስ እንትን ትላለህ እኮ ስነ ስርዓት ትይዛለህ። ስነ ስርዓት የሚባል ነገር አለ። እሷ ጨጓራዋ አቃጣልካት እኮ ልጅቷ ማለት ነው እንዴ። ሰላም፣ ሰላም ወደ ተመልካቾቼ እንደምናቸው። ሰላማቸው፣ ሰላማቸው ይብዛልኝ። እና ዛሬ ማለት ነው በምን ዙሪያ የመሰላቸው ያማ ላውራው የፈለግኩት ማለት ነው በእናሩታ እና በእናብረች ማለት ነው በእነሱ ዙሪያ ነው ለወራ የመጣሁት ማለት ነው። እና ስትገቡ ላይክ ሰብስክራይብ አድርጉ። እና እኔ ገረመኝ ነገር ቢኖር፣ አንተ አብርሽ፣ ስነ ስርዓት የለም የለህም እንዴ? አንተ ምን ሆኖ ነው እንደ ትክክል እንዳደረገ ሰው ነው እንደ የምታየው እንዴ? ስነ ስርዓት ይኖሩ እንጂ መጣ ደግሞ ጓት ስላለ። እንዴ አታፍርም እንዴ? ከዚህ ከፍቅር ጋር ሄደች ተለጥፈ መጣ ተቀበለች ደሞ ከዚች ትዝ ነፂ፣ አንተ ስንት ፍቅረኛ ነው ግን ያለ እንዴ? ያ አንድ ሰው እኮ አንድ ስህተት ሲሰራል ይቅር ይባላል። ግን አንተ ደጋገምከው እንዴ? በጥፊ መታች። በጥፊ መምታቷ ትክክል አይደለም። ግን ደግሞ አንተ ያደረግከበት የሄድክበት ርቀት ደስ አይልም እንዴ? ያናዳል ንዳል። አዎ፣ የሚደበቅ ስለ ያለኝ ነው። ቀድሜ ያገኘኋት ትላለህ እንዴ? ምን ይመስላል? እንደዛ ይባልም ሲጀመር ማለት ነው በጣም ያናደርገኝ ደግሞ እሷ እርጉዝ ናት እርጉዝ ከሆነች ድረስ እንትን ትላለህ እኮ ስነ ስርአት ትይዛለህ ስነ ስርአት የሚባል ነገር አለ እሷ ጫጓራዋ አቃጠልካት እኮ ልጅቷ ማለት ነው እንዴ በፈጣሪ ስም ጥረ ስነ ስርአት የሚባል ነገር አለ ስነ ስርአት ያዝ ዶላር ከሆነ ዶላር ድራማ ከሆነ በጣም ነጎሩ እናንተ ማዳ የማታደርጉት ነገር የለም ከዚህ ቀደም ከፍቅርዬ ጋር ሄደ ተለጥፈ ባቦሬ ባኮሬ ላይ እያላችሁ ከረማችሁ አሁን አንተ ሁሉ ጊዜ መጣላችሁ ነው እንዴ ስራችሁ ስራችሁ ምንድን ነው ጥል ለሰው ልጅ ምንድነው አሁን እኛ ከእናንተ ምንድንነው የምንማረው? እንዴ ወይስ እኛ የሚከታተል አለን ስለ ብላችሁ ነው እንደዛ የምታደርጉን? እርታ ውሽም ነው እንዴ ስራ ስርዓት ያዙ ስነ ስርዓታችሁ ያዙ ርታ ደግሞ ማለት ነው እሱም መምታት የለብሽም እንዴ ወንድ ልጅ እኮ ነው ስህተት አለበት ግን ደግሞ አንቺ እንደዛ መምታት ጓገጭ ማለት የለብሽም ያ ማናገር ካለብሽ በስነ ስርዓት ነው እንጂ በጥፍ በጥፍታይ አጋጨሽ እኳ እንጂ ቢያጋጭሽ እሱም ቢመታሽ ምን ልትይ ነው እንዴ መታኝ ብለሽ እንትን ልት ነው ሴት ልጅ ለወንድ አትማታም እንዴ ወንድ ነው እንጂ ለእንትን የሚለው እንትን ካለ በነሱ እንትን ነው ሴት ግን እጇ ወንድ ላይ አታነሳም። ያህ አይብ አይብ ነው አይብ አታውቁም እንዴ ውስጥ ጋፍ እንድታርገሽ ነው። ምንድን ነው ለነገሩም? እንታርጊው እንታርጊው ያለሽ እኛ ነኝ እንትን ያልሽ ያንሽ ማለት ነው። እና ሁለታችሁ ስነ ስርዓታችሁ ያዙ፣ አብረሽ ደግሞ ስነ ስርዓት ያዙ። አንተ ናይ፣ አንቺ ደግሞ ነፂ ማለት ነው። አንቺ አሁን የመጣሽው ልጅ ማለት ነው። ድሮ ቆይት የት ነበርሽ? የት ነበርሽ? የሁላ ቪዲዮ ሲሰሩ የሁላ የሁላ ሲሳሳሙ የት ነበርሽ? ሁላ እኮ ሲሳሳሙ ነበር አይደል እንዴ? አንቺ ስልክ አልጠቀመ ያላልሽ አልሽ። እኮ ይሄ ውሸት ነው፣ ውሸት ነው ብላት። ታደሽ ደግሞ እውነቷን ነው። ውሸት ነው እንዴ? ያለፈ እንትን ከሆነ ያለፈ ነው። አንቺ ምን ጥልቅ አድርገሽ መጀመሪያ ትናገሪም ነበር። አንድ ሰው ደግሞ አንቺ ከማን አነሰች ነው? እራስ እሰራለሁ። ለስራ ከሆነ ለስራ ነው ትያለሽ። ለስራ ከሆነ ለምን በራስሽ ከእሱ ጋር ትሰሪም አልነበረም እንዴ መስራት ነበረብሽ። ለስራ ከሆነ ማለት ነው። ማንም ከማንም እንትን አይልም። አይደለ እንዴ ሚዲያ ማውጣት ቃቅቶሽ ነው ወይስ ምንድን ነው? አሁን መጥተሽ የሰው ውበት የምትበጠብጭ ረ፣ ይደብራል። እን አይደብረሽም? እን እንዴ፣ የውሸት ነው ትያለሽ። እንዲ ሲ የሁላ ሲሳሰሙ ማን ሊያምንሽ ነው? አምንሽም በበኩሌ ማለት ነው እንዴ በእርግጥ የድሮ እንትን ሊኖርሽ ይችላል ግን ደግሞ የሁላ ሲሳሳሙ የሁላ በአንድ እየኖሩ ውሸት ነው ልትያ አትችልም ይሄ ማንም ሰው አያምንሽም ምክንያቱ አንድ ወንድና አንድ ሴት አብሮ መኖር አይችሉም ባልና ሚስት እና ፍቅረኛ ማንኳ ካሆኑ በስተቀር አንቺ መጠሽ አሁን ሁለት አመት ሙሉ አብረ የኖሩ ሰዎች አሁን መጠሽ የውሸት ነው ትያለሽ ረሼም ነው እንዴ አይደብረሽም እንዴ በጣም ነው የሚደብረው። እንዴ ሴት እኮ ክብር አላት። ሴት መዋሸት እኮ የመዋሸት እንትን አለው። ያንቺ ደግሞ ባሰ። ቅጥ የለውም ማለት ነው። የትኛውን እንይዘዋለን እኛ? ኧረ በናታቸው አታዋዛግቡን። አዋዘገባችን ማለት ነው። እና ማለት ነው አንቺ ደግሞ ስነ ስርአት ያዚ ከውታቸው፣ ውጭላቸው። እነሱ አንዴ ተጋብተዋል። እሺ የነየት እውነቴ ነው። ለአንቺ ነው ለነጺ ማለት ነው። ስነስርአት ሲኖር እንዴ አንድ ሰው አሁን ደግሞ እርጉዝ ናት። አሁን ካረገዘች በኋላ ነው እንዴ እንትን እየተባለ ቆይቶ ድራማ መስሎች ነበር እንዴ ድራማ ነው ትላለች እንዴ በእርግጥ መጀመሪያ ለስራ ብሎ እንትን ብሎ ሆነ ይችላል። ግን ደግሞ ይህን ያህል ርቄት ሲሆዱ ማስቆም ነበርብሽ እንዴ አሁን ልጅ ተረግቶ ነው እንዴ የውሸት ነው የምትዩ ልጁም የውሸት ነው የምትዩ ነው እንዴ ረስረስርአታ ሴቶች ማለት ነው። ስራ ታች ያዙ ስራ ስራ አጣችሁ? በጣም ነው ማለት ነው። ምንድነው? ድራማ ነው ወይስ ምንድነው? ሰው አታዋዘግቡ እንዴ! በጣም እኮ ነው የሚገርመው። ገረመኝ ማለት ነው እኔ። ምንድነው የሚካሄደው እዚህ ቤት ምንድነው የሚካሄደው? አያሉ አያሉ አያሉ አሁንስ ስልችት ነው ያላችሁ ማለት ነው። ሰለቻችሁ። እኔ ደግሞ እናንተ ማየት አላላቁሙ በየሄድኩበት ነው የምትመጡብኝ። ኡፍ! ቲክቶክ ቲክቶክስ ገባ የናንተ አለ፣ ዩቲዩብ ትገባ የናንተ አለ እንዴ ቆንጆ ነገር ስሩ እንጂ እና ማለት ነው ይሄ ፍሬም ደግሞ ፍሬም ደግሞ አንተ ደግሞ ለወንድም ብቻ አትወግን እንዴ ወንድም የሚሰራ እኮ ትክክል አይደለም አይደል እንዴ ወንድም የሚሰራው ትክክል አይደለም የምሬ ነው ወንድም ትክክል አይደለም የምሰራው ለሩታ የሩታ እንትን የሩታ ስህተት ብቻ አይደለም የምታየው አንተ የወንድምን ስህተት ማየት አለብህ አይደለም እንዴ እንዴ ምን ነው አንተም እውነት ሊኖረህ ይችላል ግን ደግሞ ለአንዱ ወገን እያዳለህ ነው ለአብርሽ የምታዳለው እንዴ? ሩታ መማታት የለባትም። አይዋ መማታት አልነበረባትም። አንተ ደግሞ አካበድኮኮ እንዴ ጓገጭ አልኩኮ። አንዴ ተማታለች። የፈሰሰ ውሃ እኳ አይታፈስም አይደለ እንዴ? ከቻልክ ማስታረቅ ነው እንጂ ሩታ እንደዚ ያደረግሽ አብርሽ እንደዚ ያደረግ የወንድ መሰሰት ማመን አለብ። እዚህ ሄዶ በየቦታ ሄዶ መለጣጠፍ አለበት እንዴ? እሷ ቤት ቁጭ ብላ የምሬ ነው። እፍሬም ላንተ ነው ይሄ ማለት ነው። ስነ ስርዓት የሚባል ነገር አለ። ለእናንተ ስነ ስርዓት እኛ እናስተምራችሁ። መቸምስ ግን ያንተ ደግሞ እያዳለህ ነው፣ ለአብሪሽ ማለት ነው። አብሪሽ ደግሞ ትክክል አይደለም የሚሰራው ማለት ነው። ሂዶ ከማንም ሰው ጋራ ይላጣጠፋል እሱ ትክክል አይደለም እንዴ ሳቢት ቁጭ ላይ ማለት ነው። እውነት ማንኛው ሴት የሚሰማት ነው አሁን አንተ ቤት ቁጭ ብለህ በራስ ብትወስዶ አንተ ቤት ቁጭ ብለህ የአንተ ፍቅረኛ ሄዳ ከማንም ከድሮ ፍቅረኛዋ ጋር ተላጣጥፋ ብትመጣ በሰላም ነው የምትቀበላት? በሰላም አትቀበላትም መቼም ቢሆን ማለት ነው። እንዴ አንተ እሷ ደሞ እንደዛ ነው ያደረገችው። ጨራሽ ደግሞ ብሎ ብሎ፣ አዎ ምስጢር ስለነበረ ነው፣ ደብቅ ሊላት ነው። ይሄ መጀመሪያ ያገኘኋት ይላል፣ እንደ ደፋር ያንስበታል። ስጀመር ምን ይመስላል? በጣም ነው ያናደደኝ። እና ስነ ስርዓታችሁ፣ ያሉ እኛ ለእናንተ ይሄ አንላችሁ አናስተምራችሁም። መቼስ ሁሌ ጭቅጭቅ ጭቅጭቅ ጭቅጭቅ እንዴ! ኧረ በእናታችሁ አጨቃጭቁ። ጭቅጭቅ ጭቅጭቅ ነው የሚጠራው ማለት ነው። ሁሌም መጨቃጨቅ አይሰለቻችሁም እንዴ? እኛ አስደበራችሁን እኮ ወዴት ንሄድላችሁ እንዴ? ለእኛ አታስብልን፣ ለራሳችሁም ጥሩ አይደለም። አትጨቃጭቁም። አብርሽ ደግሞ ስነስርዓት ይኖራል። አንተ ሄደህ ቲክቶክ ጋር ደግሞ ደሞ ቲክቶክ ሰራለህ ቶግ ማርግ ቶግ ያድርግህና፣ እውነቴን ነው ደግሞ ምንም እንዳላደረገ ሰው ልምፅምጽ ብለህ ትመጣለህ። መጀመሪያ ስሚን፣ መጀመሪያ ስሚን ትላለ። አንተ ትክክል ትክክለኛ ሰው ኮን ከመጀመሪያ ቲክቶክ ጋር መስራት አልነበረብም። እየተላጣጣፍክ ማለት ነው ቪዲዮ በስነ ስርዓት መስራት ነበረብህ። ምን ምን ይሁን ብለህ ነው ፎቶ እንደዚህ ብለህ ተነስተህ፣ እንደዚህ ብለህ ተነስተህ ምን ይሁን ነው? እሷ ምን ልታስብልህ ፈልገ ነው ተረጅኝ እጓገጭ እያለች ነው የምትለው? እንዴ አንተ አታፍርም? ኧረ ሥራ ሥራ ስርዓት ይኖራል፣ ስርዓት የሚባል ነገር አለ እንዴ። ስህተት እንኳን ነማን ምን እንድታስብ ልፈልገ ነው? እኔ እኔ ግራ የገባኝ ነገር ሮታ እየተናደደች ነው የምትለው። እሺ ምን እንድታስብ ልፈልገ ነው? ቆይ እኔ ያልገባኝ ነገር ማለት ነው ምን እንድታስብ ልፈልገ ነው? እንዴ አረ ይደብራል። ስነ ስርዓት የያዝ እየተላጠጠፍክ እየመጣ ቤት እንትን ብላ እንድትቆይ ነው እንደ የፈለግከው፣ እንድጠብቅህ ነው እንደ የፈለግከው። ግራ ጋባህን እኮ አንተ ዝም ብለ ትገለፈጣለ እንደ ሄ እያልክ እንትን አትበል። ተመታሁኝ እንደዚህ በልኩኝ አትበል። እንደ ርታ ደግሞ ስነ ስርዓት ሽን ያዢ አትማች ሰው አይማታም። እሺ እሱ እንትን ካለ ወጥተሽ መሄድ ነው ወይ አስወጭው ከቤትሽ ማለት ነው። አስወጥሽ ወደዛ ዝግብ ቤት ማለት ነው። መምታት አይደለም። ሰው አይመታም ያን ወንድ ልጅ መምጣት አይቻልም። የምሬ ነው እንዴ እንዴ ዝም ብለሽ ትማታለሽ፣ ጨረሻቸው ጫራሽ እኮ።